ሰላም ጤና ስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥጉሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ እሁድ ምሽት ይመጥናቸዋል ያልኳቸውን አንዳንድ ጉዳዮችን እያነሳ ለተወሰነ ደቂቃ አብረን እንቆያለን። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙንም እንድትከታተሉ በአክብሮት እጠይቃለሁ። ቀጥታ ወደ ጉዳዮች አልፋለሁ። ወደ ኢትዮጵያ ስለሚሄዱ ፋኖን እየመደገፍ ፋኖን የማንደግፈው ለዚህ ነው የሚሉት አንዳንድ ፖለቲከኞች አሉ ይሄ እንዴት ይታያል? በሌላ መረጃ ደግሞ ሰላማዊ ትግል እና የትጥቅ ትግል ማቀላቀል የለብንም የሚሉትም አሉ። በእርግጥ ሰላማዊ ትግል ለማድረግ ያሰቡ ካሉ የትጥቅ ትግል ለምን አልደገፋችሁም ብለን ማውቀስ አለብን ወይስ የለብንም የሚለውን አድማጭ ተመልካቾች ሀሳብ፣ አስተያየት ትሰጡበታላችሁ ብዬ ተስፋ አደርጋለሁ። አንዳንድ ራሳቸውን ገለልተኛ ማድረግ የሚፈልጉ ፖለቲከኞች አሉ። የፋኖ የአማራ ፋኖን የትጥቅ ትግል አንደግፍምም አንቃወምም የሚሉትም አሉ። ይሄ ከወዴት ጎሳ ወይም ከወዴት ወገን ነው ብለን ነው የምንወስደው? እንዴት ነው የምታዩት እንደዚህ አይነት ነገሮችን? ምክንያቱም አሁን በሀገራችን በኢትዮጵያ ያለው የፖለቲካ አስተላለፍ በእንደዚህ አይነት መንገድ የሚሄዱ ፖለቲከኞች አሉ። የፋኖን የትጥቅ ትግል አንደግፍምም አንቃወምም ምን ማለት ነው? ነገ ጠዋት ፋኖ ካሸነፈ አልተቃወምንም ልሉ ነው፣ ከተሸነፈ ደግሞ አልደገፍንም ልሉ ነው ወይስ እንዴት ነው የሚለው፣ ኢምፖርታንት የሆነ ጥያቄ ነው ማለት ነው። ሰላማዊ ትግል ሰላማዊ ትግል ግለሰቡ በሰላማዊ ትግል መታገል ከፈለገ የትጥቅ ትግል የሚያደርጉትን መደገፍና ለመደገፍ ምንድነው የሚያመጣው ችግር? ምንድነው የሚያመጣው ችግር? ምናልባት ጠለቅ ያለ የፖለቲካ አስተላለፍ የሚጠይቅ ጉዳይ ነው። እኔ በራሴ አስተያየት ከፍርሃት የተነሳ ካልሆነ በስተቀር ወይም አገር ቤት መመላለስ አገር ቤት ከገባን ፋኖን ከደገፍን የፋኖ ደጋፊ ከተባል እንታሰራለን የሚል የፍርሃት አመለካከት ነው ብዬ ነው የምወስደው፣ እንጂ የፖለቲካ አካሄድ ነው ብዬ አላስብም። አሁን ያለውን ገዥ ፓርቲ በሰላማዊ መንገድ መታገል የምትፈልግ ከሆነ ዞሮ ዞሮ በሰላማዊ መንገድም ታገልቅ፣ በትጥቅም ታገልቅ፣ ትግሉ ትግል ነው። ድምፅ ያለው ትግልና ድምፅ አልባ የሆነ ትግል ልንለው እንችላለን፣ ወይም በቶክስና ያለ ቶክስ ዞሮ ዞሮ ጉዳዩ እንደዛ ነው። እንግዲህ በግራም ወጣ በቀኝ መገናኛው ኮሪቻ ነው እንደተባለው። አላማህ ስርዓቱን ልታስወግድ ነው፣ በትጥቅም ታገልቅ፣ በሰላማዊም ታገልቅ። በሰላማዊ ታግለ ቅቤ ልትቀባው አይደለም፣ በትጥቅ ትግል ደግሞ ታግለ እሳት ልታነድበት አይደለም። ዞሮ ዞሮ ስርዓቱን ለመገርሰስ እና ስርዓቱን ለማሸነፍ የምታደርገው አካሄድ ስለሆነ የስም መቀያየር ወይም የስም አጠቃቀም ወይም አካሄድ ካልሆነ በስተቀር ዞሮ ዞሮ ጉዳዩ አንድ ነው። ነው የራሴ ሀሳብ አስተያየት ነው። እናንተ ደግሞ ምን እንደምትሉ አላውቅም። ሌላው እንግዲህ በኢትዮጵያ የወታደራዊ አሰላለፍ ታሪክ የሆነ ፕሮግራም ላይ በሚገኙበት ጊዜ ያንን የሄዱበትን ፕሮግራም ትቶ ሌላውን ነገር ነው ቀስቅሶ ፉከራዎችን የሚያሰሙ። ብዙ ጊዜ የኢትዮጵያ መከላከያ ጀነራሎች፣ ታማጆር ሹም፣ ሌሎች ሌሎችም ተቋማት የሆነ መድረክ አግኝቶ ስፒከር ነው ሲጨብጡ የሄዱለትን ዓላማ ትቶ እየሆነ ያለውንና ቀጣይ ፕሮግራሞችን የመጀመሪያ ቀስቀሳ ያደርጋሉ። በትናንትናው እለት በመካነ ህዝብ ምረቃ ፕሮግራም ላይ የተገኙት ፊልድ ማርሻል ብርሃኑ ጁላ ግዛታችንን አስቆርሰን ከባህር ተባረናል ብለው፣ እንግዲህ ሰራዊታችን እየተዋጋ ያለው አሁን ያለውን ብልጽግናን ለመጠበቅ ነው ብሏል። ሊወሩን የመጡትን በትነናቸዋል። ነገር ግን እርስ በራሳችን እየተባላን ነው ብሏል። ያለፉት ስርዓት ከባህር እንድንርቅ አድርጎናል ነው የሚለው። ሰራዊታችን ከፖለቲካ የጸዳ ነው ብሏል። አርበኛ የምትባሉት ለብልጽግና ከወደቃችሁ ነው ነው ያሉት። ለውጡ የህዝብ ነው ብሏል። እኛ የምንታገለው ደግሞ ለህዝብ ነው ብሏል። በጣም የሚገርም ነው። ለውጡ የህዝብ ነው። የትኛው ለውጥ እንደሆነ አላውቅም። ህዝብ በአሁኑ ሰዓት በየትኛውም ቀጠና በየትኛውም አቅጣጫ የኢትዮጵያ ህዝብ ስጋት ውስጥ ነው ያለው ከፍተኛ ስጋት ውስጥ ነው ያለው በትራንስፖርት ወጥቶ በሰላም መመለስ ያልተቻለበት ሁኔታ ነው ያለው በአንድ ሳምንት ውስጥ እስከ አንድ መቶ ሰው እገታ ተፈጽሞበታል በአንድ መስመር ብቻ የፌዴራል መንግስት የሚቆጣጠረው ከአዲስ አበባ ጎጃም የሚወስደው መንገድ ላይ አዲስ 40 ሰው ታግቷል። በዚሁ ሳምንት የመጀመሪያው ቀን አካባቢ። 63 ሰዎች መታገታቸው የሚታወስ ጉዳይ ነው። በእያንዳንዱ ታጋቾች እስከ አንድ ሚሊዮን ብር ተጠይቆበታል። አንድ ሳምንት ባልሞላ ጊዜ ውስጥ እንግዲህ ድጋሜ 40 ሰው ታግቷል። መከላከያ ሰራዊት የፌዴራል መንገዶችን እንኳን ጠብቆ እራሳቸውን አደራጅቶ ታጣቂ ነን ብሎ ከሚዘርፉትና ከሚያግቱትና ከፍተኛ ገንዘብ ከሚጠይቁት ዘራፊ ግለሰቦች ዜጎች በሰላም ወጥቶ እንዲገቡ ማስጠበቅና መጠበቅ አልቻለም። ህዝብን ነው የምንጠብቀው ነው የሚለው፣ የትኛው ህዝብ የትኛው ሀገር እንደሆነ ጥያቄ ምልክት ውስጥ የሚገባ ጉዳይ ነው። ሌላ ኢትዮጵያ አለችው ወይስ ከማለት ደረጃ የደረስንበት ሁኔታ አለ። ሌላው አልጀዚራ ሰሞኑን በአማራ ክልል በተደረጉት ውጊያ ከሁለቱም ወገን በርካታ ሰው መስዋዕትነት እንደከፈለ ነው ዘገባውን ያሰማው። እውቁ ጋዜጠኛ ማርቲን ፕላውድ ደግሞ የኢትዮጵያ አየር መንገድ በርካታ በረራዎች ወደ ባህር ዳር አድርጓል፣ በርካታ ወታደሮች አጓጉዟል ነው የሚለው። ሜካናይዝድ ኃይል በብዛት ወደ አማራ ክልልም እየገባ ነው ብሏል። 32 በረራዎች ተደርጓል ነው የሚለው እንግዲህ የኢትዮጵያ አየር መንገድ ተከፍሎ ነው የምንጭነው ነው የሚለው። ከዚህ በፊት በሰሜኑ ጦርነት ወቅትም ሲቪል አቪዥን አየር መንገድ ተወቅሶ ነበር። የአማራ ክልል ጦርነት ከተጀመረ ጊዜ ጀምሮ በኮምቦልቻ አየር ማረፊያ፣ በጎንደር አዘዞ፣ እንዲሁም በባህር ዳር፣ በላሊበላ ወታደሮችን እስከነ መሳሪያቸው በአየር መንገዱ ተሳፍሮ ለጦርነት ሰርቪስ ሲሰጥ ተመልክቷል። አንዳንድ የውጭ ሚዲያዎችን እየዘገቡ ይገኛሉ። የኢትዮጵያ አየር መንገድ በዚህ ጉዳይ ተጠይቆ ቢዝነስ ነው እየሰራን ያለ ነው ነው የሚሉ ቢዝነስ እየሰራን ነው፣ እያስከፈልን ነው፣ በክፍያ ነው የምንሰራው። ይሄንን ነው እያደረግን ያለ ነው። የእኛን ብቻ ሳይሆን የሌሎች ሀገሮች ወታደሮችንም እየጫን ነው ስል መልስ የሰጠበት ሁኔታ ነው ያለው። ይሄ ነገር አግባብነትና ተገቢነት አለው ወይ የሚለውንም ከአድማጭ ተመልካቾች ሀሳብ አስተያየት እንድትሰጡበት ነው መከላከያ የአንድ ቀጠና ብቻ በአንድ ቀጠና ብቻ ወደ 300 ፋኖችን ገደልኩኝ ስል ፋኖቹ ደግሞ ወደ 600 መግደላቸውን ሪፖርት አድርጓል። በአንድ ቀጠና ብቻ ጎንደር ቀጠና ላይ ብቻ ፋኖቹ ወደ 600 ያገዛዙን ወታደር ከጥቅም ውጭ ያደረጉበትን ሪፖርት ሲያደርጉ፣ በዛው ልክ ደግሞ መከላከያ 300ውን ቀንሶ 300 ፋኖችን ገድያለው ይላል። እንግዲህ ሰሞኑን እንግዲህ ከባባድ ውጊያዎች የተደረጉባቸው ቦታዎች ጠዳ አይንባ፣ ደቡብ ጎንደር ደብረ ታቦር፣ ማደረ ማርያም፣ መሀል ሳይንት ወሎ፣ ቆይ አሜሪት፣ ገርጨጭ ከፍተኛ ጉዳት የተስተናገደበት ቦታ ነው። እነዚህ ቦታዎች እንግዲህ ዘመቻ አንድነት ሁሉንም የአማራ ግዛት ያጠቃለለ ነው። ሌተናል ጀነራል ብርሃኑ በቀለ ሰሞኑን በስብሰባ አዳራሽ ላይ በርካቶች በቦምብ የተገደሉበትን ሽንፋ ከተማ አቅንተው ወታደሮችን የማነቃቃት ስራን ሠርቷል። አንዳንድ ፕሮፓጋንዳዎችን አሰምቷል። የማነቃቃት ስራን ሰርቷል። ሌላው በኦሮሚያ ክልል እየተከናወነ ያለው እገታ መንግስት መልስ አይሰጥም፣ እንግዲህ አይሰጥም፣ ልምድ ሆኗል ስል ቢቢሲ ዘግቦታል። ይህን ጉዳይ መንግስት በዚህ ጉዳይ መልስ አይሰጥም። ይሄ ነገር ልምድ ሆኗል፣ ሰዎች ተለማምዶታል። ይህን ጉዳይ የሚል ዘገባ የዘገበበት ሁኔታ ነው ያለው ቢቢሲ እውነት ነው። በአንድ ሳምንት ጊዜ ብቻ ሁለት ጊዜ እገታች ሲደረጉ ከዛ በፊትም ይሄ ቦታ በጣም የሚታወቅ ቦታ የሚታወቅ ቦታ ነው። ምንም አዲስ ነገር አይደለም። ድንገት የሚፈጸሙ ነገሮች አለ። ቦታው ታዋቂ ቦታ ነው፣ ለእገታ ብቻ የተዘጋጀ ቦታ ነው። መንግስት በዚህ ጉዳይ ላይ ምንም ነገር አይልም፣ ህዝቡም ተለማምዶታል ይላል ቢቢሲ። በትናንትናው ዕለትም እንግዲህ ሃይሩፍ ተብሎ የሚጠሩት ተሽከርካሪ አርባ ሰው ታግቷል። በዚህ ሰሞን ብቻ እንግዲህ ወደ 63 ሰው መታገታቸው ይታወቃል። በጥቅሉ አንድ መቶ ሰው በአንድ ሳምንት በአንድ ቦታ ብቻ ታግቷል ቢቢሲ ዘግቦታል። ይሄን ከዚህ በተጨማሪ በኢትዮጵያ በመቶ ሺህ የሚቆጠሩ ኢትዮጵያኖች በምግብ እጥረት አደጋ ላይ መውደቃቸውን የተባበሩት መንግስታት አስታውቋል። በሚቀጥሉት ሁለት ወራት ውስጥ ድጋፍ ካልቀጠለ አደጋ ይከፋ ነውም ብሏል። ዩኒሴፍ በግንቦት ወር አዲስ የገንዘብ ማገኛ ካልተመቻቸ ችግሩ የከፋ ነው ብሏል። አሜሪካ እርምጃ ከባድ ነው ያለው አሜሪካ እንግዲህ እንደምታውቁት እነ ዩኒሴፍን ጨምሮ ሌሎች ተራዲዮ ድርጅቶች፣ መንግስታዊ ያልሆኑ ተራዲዮ ድርጅቶች አሜሪካ ባጀት የዘጋችበት ሁኔታ ነው ያለው። ይሄ ደግሞ ከቀን ወደ ቀን፣ ከእጅ ወደ አፍ፣ ከዚሁ ድጋፍ የሚጠብቁትን ማህበረሰብ ከፍተኛ ችግር ላይ የጣለበት ሁኔታ ነው ያለው። እንግዲህ በውሸት ስንዴን ወደ ውጭ ኤክስፖርት እያላክን ነው የሚሉት የውሸት ጋዜጣዊ መግለጫ የሚሰጡት የኢትዮጵያ አይነት ሀገሮች ችግር ላይ መውደቃቸውን የተባበሩት መንግስታት እያሳወቀ ይገኛል። እንግዲህ አድማጮቻችን፣ ተመልካቾቻችን አንዳንድ ሰዎች እንኳን ከውጭ ሀገር ወይም ደግሞ የተባበሩት መንግስታት የሚሆን የግል ድጋፍ ሰጪ አካላት የሚሆን ትብብር እንኳን እንዳያደርጉ ከአፍሪካ አንደኛ ነን ስንዴን ኤክስፖርት በማድረግ ይላሉ። ገና ቡቃያ የሆነ ማሳ ላይ ይመለከቱና ጋዜጣዊ መግለጫ ይሰጣሉ። ይሄን አክል ቁምታል ይወጣል ብሎ ስንዴው እኮ ውሃ በልቶት በዛው ሊቀር ይችላል። ወይም የውሃ እጥረትም አጋጥሞት ተቃጥሎ ሊጠፋ ይችላል። ያልያዝነውን ያልጨበጥነውን ነገር ነው በተስፋ እንዲናደርጋልን የሚል ከዚህ በፊት ሰምታችኋል። ጠቅላይ ሚኒስትር አብይ አህመድ አንሶላ ሳይኖራችሁ ብርድ ልብሱን እንደ አንሶላ አድርጋችሁ አንጥፉ፣ መኪና ሳይኖራችሁ እንደ መኪና ጥሩምባ እያሰማችው ሱቅ እየተላካችው ሂዱ ብሎ በአስተላለፈው መሰረት ያለለንም አለን በሉ በውሸት። ይህንን ፍሬ ሲምፕሊ ተቀብሎ ተግባራዊ እያደረገ የሚገኘው የአማራ ክልል ርዕሰ መስተዳደር አረጋ ከበደ ብቻ ነው። ቃሌን የጠበቀ ብሎ አረጋ ከበደን ዘመናትን ሁሉ ሲያመሰግን የቆየው ጠቅላይ ሚኒስትር በእንደዚህ አይነት በውሸት ፕሮፓጋንዳ ነው እንግዲህ ያለቅ ነው። ከዚህ በተጨማሪ ፈገግ የሚያስደረጋችው በመጨረሻም ሰሞኑን ኢትዮጵያ የጅብ ቆዳ መቋቋም የሚቋቋም እና የሚያከሽ መሳሪያ ልታስገባ ነው ተብሏል። ምክንያቱም ፋኖዎቹ በጅብ ቆዳ ከፍተኛ ጥቃት እያደረሱብን ይገኛሉ ብሎ በፓርላማ ላይ ሪፖርት ያደረገው ጠቅላይ ሚኒስትሩ ይህንን የሚከላከል መሳሪያ እናስገባለን እያሉ ይገኛሉ። አድማጮቻችን፣ ተመልካቾቻችን አንዳንዴ ፈገግም የሚያስብላችሁ ነገርም እንድትሰሙ ነው። ጉድ በል ጎንደር ነው ብቻ። ዕድሜ ሰጥቶን ጤና ካለን ብዙ የምንሰማው ነገር አለ ጎበስ ብዙ የምንሰማው ነገር አለ እንግዲህ የጅብ ቆዳ ታሪክ ጉድ ያመጣበት ሁኔታ ነው ያለው። በጅብ ብቻ አላበቃም። የሌሎች አካባቢ ጀነራሎችንም ወደዛ አካባቢ ስቦ የማስገባት እና ብዙ ፕሮፓጋንዳዎች ሲሰሩ የነበሩበት ሁኔታ ነው ያለው። ምንም እኮ ችግር የለውም። ፋኖ ኢትዮጵያዊ ነው። ፋኖ የአማራ ክልል ተወላጅ፣ የኢትዮጵያ ሕዝብ ልጅ። ኢትዮጵያ ትላንት ችግር ውስጥ በገባችበት ሰዓት አለው ብሎ የተሰለፈ አካል ነው። ኃይል ነው። ምን ችግር አለው? ፋኖ መጥቶናል፣ ፋኖ እያሸነፈን ነው፣ ፋኖ በደንብ ተዋግቶናል ብለህ እውቅና ብትሰጥ ምን ችግር አለው? አንዴ የቀበሮ ቆዳ፣ አንዴ የጅብ ቆዳ፣ አንዴ የዝንጀሮ እግር አይቻለው ብለን ከምንዋሽ ምን አለበት እውቅና ብንሰጥ። ኢትዮጵያዊ እኮ ናቸው። ነገ ጠዋት እኮ ለኢትዮጵያ ዋስ ጠበቃ የሚሆኑ አለው የሚሉ ዝመትና የክተት አዋጅ ስታውጁ ከጎናችሁን ያሉ ፋኖች እኮ ናቸው። ስለዚህ ለፋኖን እውቅና ላለመስጠት ጀነራል ምግብንና የጅብ ቆዳን ስብን ያመጣንበት ሁኔታ አስቂ ሆኗል። ሰሞኑን እንግዲህ መከላከያ መሣሪያዎች ይገባሉ ተብሏል። የጅብ ቆዳን የሚከለክል አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መራግብር እስከምንገናኝ